እሺ ጃኒ በመጀመሪያ ስለውዱሽ እጅግ በጣም ደስተኛ ነኝ እና የምትወጁ ገብርኤል ስራሽን ባርክልሽ፣ ቤተሰቦችን ባርክልሽ። የሰው፣ የብር፣ የጤና ሀብታም ያደርግሽ ገብርኤል

ጃኒዬ እኔ ኬክ በጣም ነው የምወድሽ። እኔ እንጃ ሁሉንም በውስጥ ነግሬሻለሁ። ከሀጢያት በቀን ሁሉንም የልቦናሽን እግዚአብሔር ሊፈጽምልሽ፣ ገብሬ ሊጠብቅሽ መተወጁ አሁንም ልብሽ ንጹ ነው ወደፊትም እኔ እንጃ ሁሉም ሰው ልቧን ቢያቅላት እላለሁ። በቃ እግዚአብሔርን ማለት ይሄ በአካል የሚያውቃት ሰው ጃኒን በጣም ነው የሚወዳት ብዬ ነው ማስበው። ስለዚህ ሁላችሁም ልቧን እንድታቁት ሁሉም ሰው ልብሽን ይወቅልሽ፣ የዋህነትሽን ሁሉም ሰው ይወቅልሽ። በጣም ነው የምወድሽ። ገብሬ ቢጠብቅሽ ቀጣይ ዓመት ደግሞ ከዚህ በላይ እንድናከብር

መልሽ እላቸው ጋይስ፣ ለምን አትመልሽላትም? ልቤ ንጹሕ ነው የምደረስበት ሁሉም ሰው የዋህ ነው ይላል። በአንድ አይነት ይገልፀኛል ሁሉም። በዚህ እድሜሽ ይይ መናገር ካለብኝ ረጅም እንዳልናገር እንጂ ገና ስትጀምሪ ነው ቲክቶክ የምንተዋውቀው ልትጀምሪ ስትይ እና እዚህ መድረስሽ በጣም ነው የሚያስገርምኝ የሚያስደንቀኝ እና ጥንካሬሽ ሁል ጊዜ ላይቭ እየገባሽ እንደዚህ በቃ ሰውን ኢንተርቴን ማድረግ ራሱ ይፈልጋል፣ እና ጠንካራ ነሽ፣ ጎበዝ ነሽ። ከዚህ በላይ በውስጥ ልጅ አለ ብቻ አይ ላቪ ሶ ማች እድሜ ጤና ይስጥሽ። መዳን ያለ የምትወጂው ገብሬ ሚጠብቅሽ። ጎበዙኝ፣ ጠንክሪ፣ ከዚ የተሻለ ትልቅ ደረጃ ድረሽ። ኛ እንደ ቤተሰብ ናት። ሊዛ ሃይ፣ ጃኒ እንኳን ተወለድሽ። ፈጣሪ ያሰብሽውን ነገር በሙሉ ያሳካልች። ፈጣሪ ልብሽን አይቀይረው። በጣም ጥሩ ሰው ናት ና

ከኋላ ሽቶኪ እሺ፣ አንድ ማንነቱ ሊታወቅ የማይፈልግ የመንግስት አካል አለ። እዚህ ከኋላ ይናገራል። እሺ፣ ኢትዮጵያ ውስጥ የራስሽ ቢዝነሶች ይኖርሻል። ማልታይ ማንታይ ቢሊየን ቢዝነስ ኢንተርናሽናል ትሆኛለሽ በእርግጠኝነት የራስሽ ብራንድ ይኖርሻል። በጣም ትልቅ ኦሬንጅ ብራንድ ነሽ አንቺ። ትልቅ ነገር ይኖርሻል። ትልቅ ደረጃ ደርሻለሽ። ለመጀመሪያ ጊዜ ከሴቶች ላምበርጊኒ የምታስመጣ እሷ ትሆናለች። ላምበርጊኒ ፖርሽ፣ ጂዋገን ተዘራርበዋለችት የታአባቱ ካር ኮሌክሽንስ የፈለገችውን እንደምታገኝ እርግጠኛ ነኝ። ቢካዝ ጠንካራ ሴት ነች። እኔም ይታየኛል፣ ከሶስት ዓመት በኋላ አያት አለው ጃኒ። ስለዚህ መዝጊያ አርጊና፣ አንተ ነው ወዳችኋለሁ። ቅዱስ ከጀርባ የሆነ ነገር በላ